አሰላሙ አሌይኩም ህልም ያሉ ህልም ሆኑስ በሸሪያዊ መንገድ ማስፈታት ይፈልጋሉ እንግዲያውስ ይህን ቻናል ሰብስክራይብ በማድረግ ጀምሩ ውድ የበልግ ቲቪ ቻናል ቤተሰቦች ዛሬ ለጌት ያለ የህልም ፍችን ይዤላችሁ የቀረብኩት ዛሬ አንድ ሰው በህልሙ ስለመብረር ወይም በሰማይ ላይ ስለመንሳፈፍ ካየ ያ ማለት እስላማዊ ፍቹ ምን ይመስላል የሚለው ነው ወደ እናንተ ይዤላችሁ የቀረብኩት ከዛ በፊት ለቻናሌ አዲስ ከሆናችሁ ሰብስክራይብ፣ እንዲሁም አዳዲስ የሚለቃቸው የበሊግ ቲቪ የህልም ፍቾችን ድረሳችሁ የደወል ምልክት መጫናችሁን አትርሱ እያልኩ በቀጥታ ወደ ህልም ፍቹ ይገባለሁ። እስከ ፕሮግራሙ ድረስ አብራችሁን ቆዩ። በመጀመሪያ አንድ ሰው በህል መብረር ካየ በመጀመሪያ አንድ ሰው በህልሙ ሲበር ካየ ብዙ ጊዜ ከችግር መዳንን፣ ነጻነትን፣ ከፍታ መውጣትን፣ እለታዊ ጭንቀትን መፍታትን ይገልጻል ማለት ነው። ይህ ህልም ብዙ ጊዜ አዎንታዊ ለአእምሮም ኃይል መጨመርን ይጠቅማል ማለት ነው። ኢብኑ ሲሪን እንዳስቀመጡት ከሆነ የህልም ፍቺው አንድ ሰው በህልሙ ሲበር ካየ ከፍታ መውጣትን ወይም እድገትን በስራው መሻሻልን እንደሚያመላክት በኑሮ እድገትን የተሻለ ኑሮ እንደሚኖር ያመላክታል። ስራ ወይም ትምህርት ውስጥ ማሻሻያን ማግኘትን ስራ ላይ ከፍታ ስራ ላይ መውጣትን ስራው ትምህርት ላይም ከሆነ ደግሞ ከፍተኛ ትምህርት ውስጥ መግባትን እንደሚያንጸባርቅ ፈጥቷል። የተጫና ሀሳብን መፍታትን የተጫና ሀሳብ ወይም ግላዊ ሀሳብ ያላችሁን ሀሳብ የሚያስጨንቃችሁን ነገር እንደ መፍታት ይተረጎማል ማለት ነው። አንድ ሰው በሰማይ ላይ ሲበርካየ መኖሪያ ለውጥ ቤት እንደ መቀየር የቦታ መቀየር፣ ሌላ ቦታ ገዝቶ መኖር፣ ሌላ ቤት ተከራይቶ መኖሩንም ይጠቁመዋል ማለት ነው። አንድ ሰው በህልሙ ሲበር ካየ የፍርሃት መብረር የፍርሃት መብረር በፍርሃት ከሆነ የበረራችሁ በህልማችሁ ካያችሁ ጭንቀቱ ዝቅተኛ ነገር ውስጥ መሆናችሁን፣ ያላችሁበት ችግር ከባድ መሆኑን የበረራችሁ ግን በጣም ባስጨናቂ ሁኔታ ከሆነ ማለት ነው። ፈታ ብላችሁ ከሆነ ደግሞ በህልማችሁ እየበራችሁ ካያችሁ እድገትን ጠቋሚ ነው ማለት ነው። አልብለዛ ወደ ታች መሆኑ ነው በፍርሃት ውስጥ መብረርን የሚያመላክተው ማለት ነው። ከሰው ርቆ መብረር ወይ በግልጽ ሌላ ሰው አጠገባችሁ ሳይ እንደማይበር ካያችሁ ደግሞ የግል ነጻነትን በግላዩ ነገር ላይ ማተኮርን አመላካች ነው አመላካች ነው። በረራው ውስጥ ወደጎን ወደዚህ ማዘንበል ያ ማለት በአንድ ነገር ላይ ሀሳባችሁ አለመርጋቱን ያመላክታል ማለት ነው። መብረርና መውደቅ እየበረ ሲወርቅ ግን ያየ ሰው እየበረ ሆኖ ሲወርቅ ካየ በአንድ ነገር ላይ ነገሮች አለመሳካታቸውን የሚያመላክት ነው ማለት ነው። ነገሮች አለመሳካታቸውን እየበረረ ሲወርቅ ካየ ነገሮች አለመሳካታቸውን በነገሮች እድገትን አለማምጣትን የሚያመላክት ነው ማለት ነው። እርጉስ ሴት ስትበር ካየች ልጅ መውለዷን የሚያመላክት ነው፣ ጥሩ ልጅ ወይም ደግሞ ንጉስ የሆነ ልጅ እንደምትወልድ ያመላክታል ስትበር ካየች። ቲቪ ቻናል ቤተሰቦች ለዛሬ ይዤላችሁ የቀረብኩት ስለ መብረር የህልም ፍቺ ይህን ይመስላል ማለት ነው። ቪዲዮን ኮዳችሁ ትላይክ፣ ለሌሎች እንደር ሼር ማረጋችሁን አትርሱ። ይህ እስላማዊ ፍቺ ነው። ቪኒሱሪን የፈቱት አፈታት ነው ማለት ነው። አንድ ሰው መብረሩ ተፍታ ላይ እድገት ላይ እንዳለ ያመላክታል። ስሜቱ ከተቀያየረ ደግሞ ያ ሰው በመብረር ውስጥ ወደታች ማደግን ወይም ደግሞ ነገሮች አለመሳካታቸውን ያመላክታል ማለት ነው። ስትበሩ በፍርሃት ውስጥ ከሆነ ውድ የበሊግ ቲቪ ቻናል ቤተሰቦች እንግዲህ ህልም ማለት አላህ የሚያሳያችሁ ሩዕያ ነው ማለት በዚህ ዘመን ነብይ ስለሌለ እንትን ስለ ዋሂ ስለማይላክ አንድ ሰው በህልም አማካኝነት ነው ብዙ ነገሮችን የሚያየው ማለት ነው። ጥሩም ሆነ መጥፎችን ነገር ማለት ነው። አላህ ከአንድ ነገር እንድትቆጠቡ ወይም ደሞ አንድ ነገር ሊሰጣችሁ ሲፈልግ የሚያሳያችሁ ነገር ነው ማለት ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ የማደረጋችሁ እንዳትረሱ። በሊግ ቲቪ ቻናል ቤተሰቦች፣ በሌላ ቪዲዮ እስከመገኘት ድረስ አሰላሙ አለይኩም ወረህመቱላሂ ተዓላ ወበረካቱ።